ሰላም ትንስትልን ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች ለሰአቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዶክተር አብይ አህመድ አሰብን በጉልበት ይተገልላል የሚል ስጋት እንዳለው በዓለም አቀፍ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ወይም ክራይሲስ ሪሰርች በማካሄድ የሚታወቀው ክራይሲስ ግሩፕ የተባለው ግብረሰናይ ሰናይ ድርጅት ሰፋ ያለ ዘገባ ይዞ ማውጣቱን ዜለንስኪ በትራምፕ የቀረበው የዩክሬን ማዕድን ስምምነት አልፈርምም ማለቱን ከነገሰኙ ጀምሮ የኢትዮጵያ መከላከያ ሰራዊትና የፌዴራል ፖሊስ ወደ ትግራይ ክልል ከተሞች እንደሚገቡ መከለጹ፣ የኤርትራ መንግስት ዋነኛ ፕሮፓጋንዲስት የሆነው አወል ሰዒድ ለስታሊን ገብረስላሴና ለድደቢት ሚዲያው ኃይሌ አረፋይኔ አስመራን እንዲጎበኙ ላቀረበላቸው ግብዣ ስታሊን ገብረስላሴ ግብዣውን መቀበሉን፣ በዛሬ እለት በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲቱ መራዙን በቤት ሞሎ ከተማ ለተከታታይ ቀናሲ ሰለጥኑ የሰነበቱ የተከዜዘብ ሰራዊቶች በዛ ሁለት እንደተመረቁ መገለጹ፣ ትናንት ቅዳሜ በአማራ ክልል በጋይንትና ክምር ድንጋይ መካከል ጎብ ጎብ በሚባል ቦታ ሁለት አሽከርካሪዎች መታገታቸውንና አንድ ሹፌር በጥይት ተመቶ ቆስሎ ጋይንት ሆስፒታል ለህክምና ህክምና መግባቱን፣ የባልደራስ ለዲሞክራሲ ፓርቲ ምክትል ሊቀመንበር የነበሩ ስንታየው ቸኮል ከሀገር እንደተሰደደ መገለጹና ሌሎችም በዝርዝር የምንመለከታቸው መረጃዎች አካትና ቻናችን ሰብስክራይብ በማድረግ የዶር ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ ከነገሰኞ ጀምሮ የኢትዮጵያ መከላከያ ሰራዊትና ፌዴራል ፖሊስ ወደ ትግራይ ክልል ከተሞች እንደሚገቡ የወጡ መረጃዎች ያመለክታሉ። የፌዴራል መንግስቱ ለዚህ ውሳኔ የደረሰው ከትናንቱ በጀነራል ታደሰ ወረድና በጠቅላይ ሚኒስትር አብይ አህመድ ውይይት በተደረሰ ስምምነት እንደሆነም ነው መረጃዎች የሚያሳዩት። መረጃዎች እንደሚያሳዩት ከሆነ የትግራይ ህዝብ ከሻቢያና ከሻቢያ ተላላኪ ሽብር ፈጣሪ ቡድኖች ለመከላከል የፌዴራል ፖሊስና የኢትዮጵያ መከላከያ ሰራዊት በትግራይ ዋና ከተማ መቀሌ፣ አዲግራት፣ አድዋና ሽሬ የዜጎችን ዋስትና ለማረጋገጥ ሙሉ ሀይል ይገባል የሚል መረጃ ነው የተሰማው። ይህ በእንዲህ እንዳለም የፌዴራል መንግስቱ በመቀሌ የሚገኘውን ኤፍ ኤም መቶ አራት ነጥብ አራት የባንክ አካውንት ማገዱ ተሰምቷል። የፌዴራል መንግስቱም በርካታ ተከታታይ የህወሀት የሰራዊት አመራሮችን የህወሀት መሪዎችን ና ቤተሰቦቻቸውን እንዲሁም ከእነሱ ጋር ግንኙነት ያላቸውን ስራ ፈጣሪዎች ላይ የእግድ ትዕዛዝ ማውጣቱ ተረጋግጧል። እገዳው የጉዞ የንብረት ና የባንክ ሂሳብ ቁጥሮችን ያካትታል ነው የተባለው። ይህ በእንዲህ እንዳለም የኤርትራ መንግስት ዋነኛ ፕሮፓጋንዲስት የሆነው አወል ሰኢድ ለስታሊን ገብረስላሴ ና ለደደቢት ሚዲያው ሀይሌ አረፋይኔ አስመራን እንዲጎበኙ ላቀረበላቸው ግብዣ ከአንደኛው ተጋባዥ ከስታሊን ገብረስላሴ በጎ ምላሽ ማግኘቱ ተሰምቷል። ስታሊን ገብረስላሴ በሚዲያው በዛራ ሚዲያ በኩል በሰጠው ምላሽ ላይ አወል ሰኢድ በአስተላልፎ መልእክት ዙሪያ ሶሻል ሚዲያው ላይ ጫጫታ በዝቶ አይቻሉ። ይሄ እኮ አዲስ አይደለም እየሰራንበት ያለ ጉዳይ ነው። በነገራችን ላይ ወንድምን ምን ሄደ ለመጠየቅ እኮ ግብዣ አያስፈልግም። ቢሆንም ግን ለግብዣው አመሰግናለሁ። ዋናው ነገር ግን ግብዣው አይደለም። አሁን ላይ ከፍተኛ አደጋ አንዣቦብናል። እናም አብረን እንሰራለን ሲል ስታሊን ገብረስላሴ ስላሴ መልእክቱን በዛራ ሚዲያ በኩል አስተላልፏል። የሌላኛው ተጋባዥ የደደቢት ሚዲያው ባለቤት የሀይሌ አረፋይን የምላ ሽም እየተጠበቀ እንደሆነ መረጃዎች ወጥተዋል። በሌላ መረጃ ደግሞ የካቲት 11 ቀን 50ኛ ዓመት የልደት በዓል አከባበር ላይ ንግግር ያደርገው ዶክተር ደብረጽዮን ገብረ ሚካኤል ለተወሰኑ ሚዲያዎች ብቻ ምስጋና አቅርቦ ነበር። ቀድሞውንም የጌታቸው ረዳ ደጋፊዎች ናቸው ተብለው በባንዳነት ተፈርጀው የነበሩት የድምፅ ወያኔና የትግራይ ቴሌቪዥን ስም ባልተጠቀሰበት በዚህ የደብረጽዮን ተመስጋኝ ሚዲያዎች ዝርዝር ውስጥ ዛራ ሚዲያና ደደቢት ሚዲያ ቀዳሚ ተመስጋኞች ነበሩ። በሌላ መረጃ ደግሞ በዛሬው ቀን በአማራ ብሔራዊ ክልላዊ መንግስት በወልቃይት ጠገዴ ሰቲት ሁመራ ዞን በቤት ሞሎ ከተማ ለተከታታይ ቀናት ሲሰለጡ ነው የነበሩ የተከዜ ዘብ ሰራዊት የተባሉ ኃይሎች በዛሬው ለት መመረቃቸው ተሰምቷል። የተከዜ ዘብ ሰራዊት በሁሉም ቦታዎች ስልጠናዎች ተጠናክሮ መቀጠላቸውን ከዞኑ የተገኘው መረጃ ያመለክታል። ወደ ቀጣዩ መረጃችን ስናልፍ ዘለንስኪ በትራምፕ የቀረበውን የዩክሬን ማዕድን ስምምነት አልፈርምም ብሏል። የዩክሬን ፕሬዚዳንት ዘለንስኪ ከአሜሪካ የወሰዱትን ወታደራዊ እርዳታን ወደ ብድር የሚቀይረውን በአማካሪው ፕሬዚዳንት ዶናልድ ትራምፕ የቀረበውን አዲሱን የማዕድን ስምምነት ውድቅ ማድረጉ ተሰምቷል። ዘለንስኪ የባይደን አስተዳደር በነጻ የሰጠኝን ለመክፈል አልገደድም ብሏል። ስምምነቱ መሆን ያለበት ከዚህ በኋላ ለማገኘው ወታደራዊ ድጋፍ እንጂ ስላለፈው አይደለም ሲልም መልእክቱን አስተላልፏል። ወደ ቀጣዩ መረጃዎችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ አሰብን በጉልበት የተቀላ ለሚል ስጋት እንዳለው በአለም አቀፍ እንዲሁም በሀገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ወይም ክራይሲስ ሪሰርች በማካሄድ የሚታወቀው ክራይሲስ ግሩፕ የተባለው ግብረሰናይ ድርጅት ሰፋ ያለ ዘገባ አውጥቷል። ይህ ግብረሰናይ ድርጅት ዋና መቀመጫው ቤልጂየም ወይም ብሩሴልስ ሲሆን ዋነኛ ዓላማው በሀገራት መካከል ውጥረት ሲነግስ ጦርነትን ለማስቀረት ሰላምን ለማውረድ እንዲሁም ለተለያዩ ሀገራት የፖሊሲ ጥናቶችን በማካሄድ ይታወቃል። ይህ ተቋም የአሜሪካ የውጭ ጉዳይ ፖሊሲን ከሚወስኑ የጥናትና የምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ክራይሲስ ግሩፕ ነው። ክራይሲስ ግሩፕ ከሁለት ቀናት በፊት ማለትም በማርች 27 ቀን 205 ዓ ም ባሳተመው ጥልቅ የጥናትና የምርምር ውጤት የአለም ማህበረሰብ ኢትዮጵያ የምትወስንበት የቀይ ባህር የመረፍ ግዛት እንዲኖራት መግባባት ቢደርስም የአለም የፖለቲካ አሰላለፍ መዛባትን ተከትሎ የኢትዮጵያ መሪ ዶክተር አብይ አህመድ ቀይ ባህርን በሀይል የመጠቅለል እድሉ ሰፊ ነው ሲል እያትታል። ሩሲያ ክሬሚያን፣ እስራኤል የጎላን ግዛት በሀይል ከመጠቅለላቸው ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድ ግዛትን በሀይል ለመጠቅለል ያላቸው አቋም ለዶክተር አብይ አህመድ የልብ ልብ ሊሰጠው ይችላል ሲልም በስፋት ያትታል። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅስም ዲፕሎማቶች ግን ወደ ጦርነት ሊያምሩ ይችላሉ የሚል ስጋት እንዳላቸውም ገልጿል። ወደ ከታዩ መረጃዎችን ስናልፍ ትናንት ቅዳሜ በአማራ ክልል በጋይንትና ክምር ድንጋይ መካከል ጎብ ጎብ በሚባል ቦታ አሳዛኝ ጥቃት ተፈጽሟል። ሁለት አሽከርካሪዎች ታግተው መወሰዳቸውና አንድ ሹፌር በጥይት ተመቶ ጋይንት ሆስፒታል ህክምና ላይ እንደሚገኝም ተሰምቷል። የጋይንት ደብረ ታቦር ወረታ መንገድ ጉዳይም እልባት ያስፈልገዋል የሚሉ መረጃዎች ወጥተዋል። በዚህ ደረጃ ሹፌር የሚዘረፍ የሚታገት የሚገደልበት ሂደትም ሊቆም ይገባል ሲሉ ነዋሪዎቹ ገልጸዋል። ሹፌሮች በበኩላቸው አሽከርካሪው ድንበር አቋርጦ ባህሩር ቀልጦ እንቅልፉን አጥቶ ወገቡ ጎብጦ ፈታኝ የሆኑ መንገዶችን አቋርጦ ለአገር ግባት ሲያመጣ የክብር ሰላምታ እንጂ ቃታ ሊሳብበት አይገባም ብለዋል። ሹፌር ላይ የተመዘዘ በትር፣ የተከፈተ ቃታ፣ የተሳበ ምላጭ ሊቆም ይገባል። አሽከርካሪው ሕዝብን እያገለገለ ባለበት መሪ ጨብጦ በሚጓዝበት በዚህ ደረጃ ሰላሙን መንሳት፣ የላቡን እየቀሙ መብላት፣ አካሉን ማሳጣት፣ ሕይወቱን መቅጠፍ ሊወገዝም ሊቆምም ይገባል የሚሉ መልእክቶች ተላልፈዋል። ወደ ቀጣዩ መረጃችን ስናልፍ በእስክንድር የሚመራው የባልደራስ ለዲሞክራሲ ፓርቲ ምክትል ሊቀመንበር የነበረው አቶ ስንታየሁ ቸኮል ከአገር መሰደዱ ተገልጿል። ከአገር ተከትሎ አቶ ስንታዩ ቸኮል ይህንን መልእክት አስተላልፏል። የፖሊስ መለዮ ባያችሁ ቁጥር ስለእኔ የምትሳቀቁ ልጆቼ የመጨረሻውን ወሰንኩ። በዘመናችሁ ሁሉ ስቃይ ያሸክምኳችሁ፣ የፖሊስ መለዮ ባያችሁ ቁጥር ስለኔ የምትሳቀቁ ልጆቼ አሁንስ ተስፋ ማን ነው እንደምትሉ አውቃለሁ። ግድልም ተስፋ እግዚአብሔር ነው። ከብዙ ወጥቻለሁ፣ ነገም ከኔ ጋር ነው። አታስቡ። በተኛችሁበት ጥያችሁ በመሄድ ብታዝኑም፣ ክፉ አባት ግን አይደለም ታውቃላችሁ። በእናንተ እድሜ በአንድ የታሪክ ምዕራፍ የተፈጠረ አረመኔ ዘረፈጀ ሀይል የራሱን ልጅ አቅፎ እየኖረ የእናንተን አባት ግን በሚችለው ሁሉ ተበቀለው። በመጨረሻ እናንተን ጥዬ እንደወጣ አደረገ። የአልፋና ኦሜጋ አይደለም በህይወታችሁ ተስፋ እንዳትቆርቱ በፍጹም በችግር ውስጥ መልካም ነገር አለና በርቱ። ለወዳጆቼ በሙሉ በጥሩም በመጥፎ ጊዜዎች ስለሰጣችሁኝ ተስፋ አመሰግናሉ። በኢትዮጵያ ፖለቲካ የወጣትነት እድሜ ከ25 ዓመታት የልጅነት ትግል ጀምሮ ቀላል አመታትን አላለፍንም። ትግላችን ይዞት ከመጣው ከብዙ ውጣ ውረድ በኋላ በውጤት ነጻነት ሳይሆን አገር ጥሎ መሰደድ ብቸኛ ምርጫ ሆኖ ተሰደጃሉ። በረዥም የትግል ታሪክ ግለ ህይወቴ ወደፊት በጽሁፍ በቃል ለማስፋሉ እገደዳሉ። የሰው ልጅ መቀበል የሚችለውን መራር ዋጋ በመቀበል ተምሬበታሉ። እርግጥ ነው ቦታ የመሰደድ ባይሆን መርጥ ነበር። ምርጫዬም ይህ እንዳልሆነ ቢገባኝም እያዘንኩ የወሰንኩት የታሪክ እውነት ሆኗል። ይህ አዲስ ነገር ሌላ ምዕራፍ ነው። ባሳለፍነው በመራራ ትግላችን በአስቸጋሪ ሁኔታ ሁሉ ከጎኔ የቆማችሁ ወገኖቼ፣ እህት ወንድሞቼ በፈጣሪ ስም አመሰግናሉ። የነገ ታሪካችን አካል ናችሁ። ክብር ይስጥልኝ። ዛሬም በፈተና ውስጥ በሆኑ ከየትኛውም ጊዜ በላይ ትብብራችሁን እሻሉ። ይህ የድካም ውጤት ፍሬም ማሳያ ነውና የትግላችን እዳ ነውና ከትናንቱ ስርዓት በከፋ ሁኔታ ባለፉት ሰባት አመታት ያሳልፍ ነው ከባድ ነው። ምናልባትም በወደፊቱ ትውልድ መማሪያ ቁጭት የሚፈጥር የጥላቻ ጥግ በቀል ከኔ ውጪ ይህን ያክል ኖረኛ ድርጊት የተፈጸመበት አላውቅም። አንድ ሰውን በዚህ ደረጃ ማሳደድ ምክንያቱ አይገባኝም። ለአብነትም አንደኛ ይህ አገዛዝ ወደ ስልጣን ከመጣ ወዲህ በአምስት ክልል ከተሞች ከሰላሳ በላይ የእስር ቀጠናዎች ሪከርዱናል። ሁለተኛ በትንሹ 21 የጊዜ ቀጠሮ መዝገብ ከፍቶብኛል። ሶስተኛ አቃቢ በአራት መደብ ክስ ፍርድ ቤት ገትቶኛል። አራተኛ ኮሽ ባለ ቁጥር የሶስት አስቸኳይ ጊዜ አዋጆች ቀጥተኛ የእስር ትዕዛዝ ተፈጻሚ ተደርጓል። አምስተኛ ከ350 ሺህ በላይ የዋስትና ገንዘብ ተከፍሏል። ስድስተኛ በተለምዶ የቅጣት ቦታ የሚባሉ ሶስት የጨለማ ክፍሎች ለወራት አቆይቶኛል። በአጠቃላይ በሰባት ዓመት የስልጣን ዘመን ውስጥ አራት አመት ለነጋሪ በማይመች ዋጋ አስከፍሎናል። የሰኔ 16 እርግማን የመጨረሻ ውጤት ህወሀትን የሚናፍቅ የዜሮ ድምር ፖለቲካ ሙሉ ቤተሰብ በትኜ ከአገር እንደወጣም ምክንያት ሆኗል። እንደ መሻ አይቀርም፣ ነገን ተስፋ አድርጋለሁ። ፈጣሪ የሚወደውን ይፈትናል። ለወዳጆቼ በድጋሚ አመሰግናለሁ። ልጆቼን አደራ በማለት የባልደራስ ምክትል ሊቀመንበር የነበረው ስንታየሁ ቸኮል መልእክቱን በማህበራዊ ትስር ገጹ